ዮኒ ማኛ ጠነጠጠ እና ተጠመቀ። የሚሊዮን ዶላር ኢንቨስትመንት ውስጥ ነው የገባው። እንዴት እናብራረዋለን። ትንሽ ምልጠትና ብዙ ድፍረት ይጠይቃል። የዮኒን ጥምቀት እና እነዚህን ጉዳዮች በዚህ ቪዲዮ እንቃኛቸዋለን። ዝም ብሎ ሰክቶ የሚወጣ እኮ ነው ያለው። ቲጂዬ ወንድ መሆን በጣም ከባድ። እሷ ምንም ዝግጁ ሳትሆን ስራ ባይኖር ታገባለች ወይ ነው አታገባ? ይሰካል፣ ይጨርሳል፣ ይወጣል፣ ይሰካል፣ ይጨርሳል፣ ይወጣል። ምን አይነት ሰው ምን ነው ብለህ ታየን ገለጩ ብትለይ፣ ለምሳሌ ከተማ የገባ በሬ ነው የሚመስለኝ። ሴክስ ምን አይነት እንትን ነው የሚኖራት? ቾር ነው የሚሆንባት ወይም ደግሞ ስራ ነው። የሴት አብዮት አስነስቶ ፌሚኒስት ምናምን የሚጫወቱት በደንብ ብንበረብራቸው፣ አንደኛ ወይ አላገቡ፣ ወይ አግብተው ፈትተዋል፣ ወይ ከሴቶች ጋር ሌላ ግንኙነት አላቸው። ሰማኝ። ወደሜ እኔ መጨበፋ ሰርቸሬ ሁሉ እንደተሳቀቁ ነይ ሰዎችን በህብረተሰቡ ምናምን የተገለሉ በህብረተሰቡ አይቀበላቸውም ሲጀምር ምንም አንደኛ ምን እንደሚፈልጉ ራሱ አይታወቅም። ለሱ አሁን እንደ ዕቃ ማጠብ ነው በቃ፣ ኦ ቼክ ሊስት ነው። ለባሌ ዛሬ ሴክስ መስጠት አለብኝ፣ ዕቃ ማጠብ አለብኝ፣ ምግብ መስጠት አለብኝ ምናምን ይሁን። ወንዶችን በአብዮታቸው አስነስተው ጥለው ወንዶችን ሲጥሉ እኮ አብረው ክርስቶስን ጥለውታል። ኖርማ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ መጽሐፍ ቅዱስ የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው፣ የክርስቶስ እግዚአብሔር ነው። በመጀመሪያ እንግዲህ በዮናስ ሙሉነ ጥምቀት ጉዳይ የዛሬ ቪዲዮአችንን እንጀምራለን። በመጀመሪያ ግን ዮኒ ካመንክበት እንኳን ደስ አለ ማለት እፈልጋለሁ። ዛሬ ቀን ጀምሮ በስሙ ጠመቃለሁ። ዮናስ ዮኒ ማኛ ፔንቴ ነው። ይሄ ቀልድ አይደለም፣ የሚሊየን ዶላር ኢንቨስትመንት ነው። ዮኒ ካወቀበት በአንድ አመት ብቻ ሚሊየነር መሆን ይችላል። በብር አይደለም፣ በብር መሆንም ነው፣ በዶላር በአንድ አመት ውስጥ ወደ ሚሊዮነርነት ለመሸጋገር ግን ምን ያስፈልጋል? በመጀመሪያ ዮኒ ማድረግ ያለበት ምንድነው? ወደ ዲሲ፣ ሜሪላንድ ወይ ቨርጂኒያ ሙቭ ማድረግ ነው። ለዚህ ደግሞ 50ሺ ዶላር ያስፈልጋል። በፍጥነት ቸርች ትከፍታለ ቸርች ኪራይ ነው እስከማቆ ድረስ ቅርብ ጊዜ የሰማሁት 5ሺ ዶላር ነው በወር። የስድስት ወር ብትከፍል 30ሺ ብር ይመጣል። ቀሪውን 20ሺ ብር ደግሞ ሚራክል የሚደረግላቸው ሰዎች ትቀጥርበታለ ስፒከር ታሟላለ ወንበር ታሟላለህ። ማወቅ ያለብን ነገር ዲኤምቪ የሚኖረው የአንተ ሃይማኖት ተከታይ ሌላው ዓለም ከሚኖረው ማህበረሰብ የተለየ አይደለም። ስለዚህ በፍጥነት በነብይነት ተሾም። በሐዋርያነት አላልኩም፣ በነብይነት። ነብይነት በጣም አዋጭ ነገር ነው። በነብይነት አስመርበት፣ ወይ ደግሞ ራስን ሹም። ከዛ አገልግሎትን አፋጥን። በተጨማሪ ነብይት ብርትኳንን እናቴ ማለት አቁም። በፍጥነት ዮኒ የምሬን ነው። ከዚህ በኋላ አንተና አባቷ ወንድማዊ ምክር ነው። ለዚህ ደግሞ መጽሐፍ ቅዱስ ያግዛል። እሷ ነች አንተ አባቴ ማለት ያለባት ከዚህ በኋላ ለአገልግሎትም ጥሩ ነው። ይሄ መርሳት የሌለብህ ነገር ደግሞ ምንድን ነው፣ በሰው ቸርች ከሁለት ወር የዘለለ ማገልገል የለብህም። እመነኝ፣ መጠቀሚያ ነው የሚያደርጉ። ለዚህ ምሳሌ ልንገር፣ ሙሉ ቀን መለሰ። በፍጥነት የራስን ቸርች ትከፍታለህ። ትንቢቶችን መተንበይ መጀመር አለብን። ዛሬም ትተነብያለህ፣ ነገም ትተነብያለህ፣ ከነገ ወዲያም ትተነብያለህ። ትንቢቱ ቢሳካም ባይሳካም ወደኋላ መመልከት አያስፈልግም። በቃ መተንበይ ነው። ለዚህ ደግሞ የኛ ህዝብ ምርጥ ነው፣ አይጠይቅህም። የተለያዩ ተአምራቶችንም መስራትም እንዳትረሳ። እንዴ ረስቸው፣ ሚራክል መኒ እስካሁን ድረስ በብር እንጂ እኮ በዶላር አልተጀመረም። ይህችንም አስብበት። በቲክቶክ ከአንድ ሚሊዮን ፎሎወር በላይ ማፍራት የቻልክ ሰው ቸርች ውስጥ አንድ ሰው መሰብሰብ አይከብድም፣ አምናለ። ስለዚህ አንድ ሺህ የቸርች አባላቶችን በወር መቶ ዶላር ብቻ እንዲሰጡ ብታሳምናቸው በአመት ስንት ይሆናል ማለት ነው? አንድ ሺ ቶ እናሳላቸው አንድ ሺ አባላቶች አንድ አንድ ሺ ቢሰጡ አንድ ሺ በአንድ ሺ ስናበዛው በአመት አንድ ሚሊዮን ዶላር ይኖርሃል ማለት ነው። በሚቀጥለው አመት ደግሞ ሃይማኖቱን ብቻ አንተ እንዳትቀየር ለሶስት አመታቶች ያክል የበለጠ አባላቶችን ታበዛለ ታበዛለ ታበዛለ ከዛ በሶስት አመት ውስጥ በእርግጠኝነት ከአምስት ሚሊዮን ዶላር በላይ አካውንት ውስጥ ይኖራል። ይቼ የታወቀ ሲስተም ነች። ሁላችንም ደግሞ ሚሊዮነር መሆን እንፈልጋለን። እኔ እፈልጋለሁ። ታዲያ ከፈለግ ከአንተ ይህን እስከ ዛሬ ለምን አላደረግከውም ካልከኝ እኔ ሃይማኖቴን አልቀየርም። ድሮም፣ አሁንም፣ ለወደፊቱም እስከ መጨረሻው ድረስ ኦርቶዶክስ ነኝ። ዮኒ አንተ ግን ገጥመሃል፣ ገጥመሃል፣ ገጥመሃል። ወደ ኋላ ማየት የለም እስከ መጨረሻው መጓዝ ነው። ሶስት አመት ብቻ ሚሊዮነር ትሆናለን። ይሄ ግን የሕይወት ዘመን ቼክ ነው ቃል ትገባልኝ ያለ ይሁን ማኛ ሰው ሁን ክብር ለእግዚአብሔር ይሄን እድል እንዳታባክን መልካም ወጣት በአሜሪካም አስብበት እንዳይቀድሞ ብዬ ነው እንዴ ወጣቱ ኮ ከሴት ሴት እየተዘዋዘረ እግር ኳሱ የሚራገጠው አንተ ጋር መልካም ወጣት መማር እየቻለ በሚቀጥለው ሰመር መጀመር አለበት ይሁን አፍጥነው ኦርቶዶክስ አላሸክላለችን መ ከኦርቶዶክስ ጋር እየነገርኩ ነው። እየጠነቀርክ በእምነት እየጎበስክ ስትሄድ ጾም በጾም ታደርግና ከዛ ቆሎ ትበላል። ገዳም ገብተ ቆሎ ፓስተር ዮኒ ነብይ ዮኒ እንደምትመጣ ነብይ ዮኒ ሆነ እንደምትመጣ አልጠራጠረም። ይመች ይሄ ላንተ በጣም መልካም አጋጣሚ ነው። በአሁን ሰዓት በመላው ዓለም የሚኖሩ የጴንጤ ማህበረሰቦችም በአንተ ደስተኛ ናቸው። ስለዚህ አሪፍ አጋጣሚ ነው ብዬ አስባለሁ። ከቲክቶክ ቸርች በጣም ሲሪየስ ገንዘባለሁ ቲክቶክን ትንሽ የቀነስ አርግና ቸርችን በእርግድ። ይሄ ወንድማዊ መልክቴ ነው፣ በክፉ እንዳታስበው ብራዘር። ለማንኛውም ባለህበት መልካም ሁሉ መኝላለው፣ ምክሬን ተጠቀምበት። ሰሞኑን ወደ ነበሩት አጀንዳዎች ስናመራ ደግሞ ፌሚኒስትና ፌሚኒዝምን እናያለን። በወንዶችና ናርሲዝን መካከል ያለው ይሄ የሴክስ የምንለው ነገር ራሱ አንደርስታንዲንጉ ራሱ በጣም ዲስቶርትድ ስለተደረገ ማለት ነው እችን ጉዳይ እስኪ በመረጃ ዘርዘር ላደርገላችሁ። የፌሚኒዝም ሙቭመንት በእኛ ሀገር በእኛ ማህበረሰብ ዘንድ በሶሻል ሚዲያ በአሁኑ ሰዓት በጣም ተራጎ ሰሞኑን ሰማ ነው እንጂ በአውሮፓና በአሜሪካ ይህ ሙቭመንት ከጀመረ ከመቶ ዓመታቶች በላይ ተሻግሯል። ለምሳሌ በአሜሪካ ከ1920 በፊት የትኛውም ሴት በምርጫ መሳተፍ አትችልም ነበር። ታምኛ አላችሁ? ከ18 አርባዎቹ በፊት ደግሞ የትኛውም ሴት ዶክተር የመሆን መብት የላትም ነበረ። በነገራችን ላይ የመጀመሪያ ዶክተር የሆነችው ሴት ኤሊዛቤት ብላክዌል ስትባል የሆነችው ደግሞ በ1849 ነው። አስቡት ከመቶ ዓመታት በፊት የነበረው የፌሚኒዝም ሙቭመንት ግን የመማር፣ የመምረጥ፣ የመመረጥ፣ የእኩልነት ሲሆን ከጊዜ ወደ ጊዜ ግን አቅጣጫውን እየቀየረ መጣ። ለምሳሌ ወንዶችን መጥላት፣ ሴቶችን ከሴቶች ጋር ብቻ እንዲሆኑ ማበረታታት እና ሴቶችን ከሃይማኖት መነጠል እና ማላተም ኖርምሊ፣ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። ይሄ ብቻ አይደለም። ፌሚኒስቶቹ የሚያነሱት ሌላ ደግሞ እኩል ክፍያንም ነው። አንድ የሚሉት ነገር ምንድን ሆን ግራ የሚገባኝ ሴቶች በሁሉም ነገር ከወንድ እኩል ናቸው፣ በሁሉም ነገር በጉልበትም በምንም። ይሄ ከተፈጥሮ ጋር መላተም ይመስለኛል። በአንድ ፌሚኒስት እና በአንድ የዲሞክራት ሴኔተር በአሜሪካ ፓርላማ የተደረገ አንድ ክርክርን ላሳያችሁ ሴኔተር ቶም ክሩዝ ይጠይቃታል በወንድና በሴት መካከል ልዩነት አለ ብለሽ ታምኛለሽ ሴትየዋ ልታብራራ ሌላ አተታ ልትይ ስትይ አተታውን ተይው በሴትና በወንድ መካከል ልዩነት አለ ወይ? በድጋሚ ጠይቃታል። የእሷ ሐተታ አልተመቸውም። ሴኔተሩ በድጋሚ ልጠይቅሽ፣ በሴትና በወንድ መካከል ልዩነት አለ ወይ? በድጋሚ አሁንም ሌላ ሐተታ ላይ ነው የምትሄደው እሷ

እሱ የሚጠይቃትእና እሷ የምትመልስለት በጣም የተለያየ ሆነ እሱ በቃ ቀላል መልስ ማንም ሰው መመለስ ይችላል የስ ኦር ኖ ብለሽ መልሺ ልዩነት አለው ይላታል እሷ ደግሞ ብዙ ንግግር ማድረግ ነው የፈለገችው እሱ ደግሞ ንግግር መስማት አልፈለገም ከዛ ምን ብሎ ጠየቃት እንደምትሰሙት ለምንድን ነው የሴቶች ስፖርት በዚህ ምድር ላይ ያለው my question why do why do women's sports have a great value I'm አሁንም ትንታኔ ልታቀርብለት ስትል አልፈለገም። ባጭሩ መልሽልኝ፣ ለምንድን ነው የሴቶች ስፖርት በዓለም ላይ ያለው አላት። አሁን መመለስ አልፈለገችም። እሱ የጠየቃትን ጥያቄ በትክክል በቀጥታ መመለስ ስላልቻለች በወንድና በሴት መካከል ልዩነት የለም ብለች የምታስቢ ከሆነ የሴት ስፖርት ምድር ላይ መኖር የለበትም ነበር አለና ወደ ራሱ ትንታኔ ሄደ። 10.71 seconds. በሁለት ሺህ 17 በተደረገ የመቶ ሜትር የሴቶች ሩጫ የሴቶች ታፕ ሪከርዱ 10.7 ሰከንድ ላይ ነው. Was in the year 2017 broken by 124 boys under 18. በ2017 ያ ታፕ የሴቶች ሪከርድ የመቶ ሜትር በ2017 ብቻ ከ18 አመት በታች በሆኑ በወንዶች በ124 ሰዎች ተሰብሯል። ይሄ ታፕ ሪከርድ የሴቶች የተባለው በአጠቃላይ በወንዶች ደግሞ ከ18 ዓመት በታች በሆኑም ባልሆኑም በ2474 ወንዶች ሪከርዱ ተሰብሯል። በአንድ ዓመቶች አይገርም? አስቡት። ይሄ በሴትና በወንድ ጾታ መካከል ምንም አይነት ልዩነት የለም ለሚሉ ፌሚኒስቶች ብቻ ነው ምንም አይነት ልዩነት ባይኖር ኖሮ ምንም አይነት የሴት ስፖርተኛ ኦሎምፒክ ላይ አናይም ነበረ። ባለው ሪከርድ አንፃር ስንመለከተው ጥሩነሽ በሏት፣ መሰረት ደፋር በሏት፣ የዲባባ ልጆች በሏቸው፣ ደራርቱ ቱሉ በሏት፣ በየትኛው ኦሎምፒክ ላይ አናያቸውም ነበረ። ወንዶች ብቻ ነበር ሲሳተፉ የምናየው ነበረው። ጾታ የለም ለሚሉ ብቻ ነው። ጾታ አለ። ወንድ ማድረግ የሚችለውን ሴቶች ማድረግ ይችላሉ፣ ግን የጉልበት የተፈጥሮ ሁኔታ ወስኖናል። ልዩነት አለ ሌላው የፌሚኒስቶች ወሳኝና ዋና ጥያቄ ከወንዶች እኩል ይከፈላል ነው እኔ ጥሩ እኩል ቢከፈላቸው ጥሩ ነው ባይ ነኝ መከፈልም አለበት ባይ ነኝ ግን ይህ የሚሆነው በመንግስት መስሪያ ቤቶች እንጂ በፕራይቬት በተያዙት ካምፓኒዎች አይደለም ለምን እንዴት ይሄን ስፖርተኛ እንግዲህ ሁላችሁም ታውቁታላችሁ ብዬ ገምታለሁ ስቴፈን ከሪ ይባላል ባስኬትቦል ተጫዋች ነው በአሜሪካ ትልቁ ተከፋይ የባስኬትቦል ተጫዋች እሱ ነው በአመት 155 ሚሊዮን ዶላር ይከፈሏል። እች እህታችን ደግሞ ኬልሲ ሚሸል የምትባል ስትሆን በሴቶች ባስኬትቦል በኤንቢ ውስጥ ትልቁ ተከፋይ እሷ ነች። በአመት እስከ 250 ሺህ ዶላር ብቻ ይከፈላታል። አሁን እነዚህ ሴት ስፖርተኞች መሆኑ ፌሚኒስቶች ትልቁ ጥያቄያቸው ምንድን ነው? ሴቶች በየትኛውም ስፖርትና በየትኛውም ካምፓኒ ከወንዶች እኩል ይከፈለል ነው። ግን የሚሰማቸው የለም። ምክንያቱም ምንድነው እንደ ባስኬትቦል እንደ ስፖርቶች እንደ ባስኬትቦልና በተለይ እንደ እግር ኳስ ባሉ ስፖርቶች የሴትን ስፖርት ማየት የሚፈልግ የለም። የሴትን እግር ኳስ አሁን አብዛኛው ሰው ኢንተረስት አይደለም። ባስኬትቦልንም እንደዛው ብዙ ተመልካች ከሌለው ደግሞ ብዙ ገቢ አያመጣም። ብዙ ካላመጣ ደግሞ እነሱ መከፈል አይችሉም። ስለዚህ ይጮዋሉ ይጮዋሉ፣ የሚሰማቸው የለም። ቢከፈላቸው ጥሩ ነው ግን ይሄ ፕራይቬት ካምፓኒ ነው እንጂ የመንግስት አይደለም። እንደዚህ አይነት እኩል ይከፈለን በብዙ ፌሚኒስቶች በዓለም ላይ የሚነሳ ሲሆን አንዳንዶቹ ደግሞ ጥያቄያቸው ከረር ይልና ከዛም ይብሳል። አሁን በእኛ ሀገር ባለፈው የሰማነው ምን አለች አንዷ፣ ከሃይማኖት መነጠል ነው ዋናው ሀሳብ ያለች ሰምታችኋታል። መቼም ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው። አንግሌ ዳትስ ማይ ኦንሊ አንግል። ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ ይህ ሐሳብ ከአንድ ኢትዮጵያዊ ፌሚኒስት ሲነሳ በጣም ኋላ ቀር አስተሳሰብ ወይ ደግሞ ነባራዊ የሀገራችን ሁኔታ ካለመረዳት ነው ብዬ ነው ማስበው። እንዴት ልትሉ ይችላላችሁ። እንደምታውቁት እኛ እርስ በርስ እየተገዳደልን እርስ በርስ እየተባላን ያለን ህዝቦች ነን። ይሄ ከምንድን ነው የመጣው ብላችሁ፣ ከሐሳባችሁ ከማይምነታችን ነው። አንድ ህዝባችንን ያስተሳሰረው ነገር ቢኖር ምንድን ነው? ሃይማኖት ነው። በሃይማኖት ውስጥ ደግሞ እግዚአብሔር መፍራት አለ። ማህበረሰቡን ከሃይማኖት የነጠልነው ጊዜ መንገድ ላይ ሰው ሲተራረድና ሲገዳደል ልናይ እንችላለን። ምክንያቱም ምንድነው፣ ሃይማኖት እግዚአብሔርን ፈጣሪ መፍራት በየትኛውም ሃይማኖት ያስተምርሃል። ገብቷል። ሰውን ግን ከሃይማኖት ስታስወጣው ምንድነው የሚመጣው? እግዚአብሔርንም አለማወቅ እግዚአብሔርን ባልነገር የለም ምለው አስተሳሰብ ሰው ማይንድ ጋር ሊመጣ ይችላል። ያ ማለት በተስፋ መኖር ታቆማለህ ማለት ነው። ያ ደግሞ ለአሁን ነው የምትኖረው። ማንንም ምንም ከማድረግ ወደኋላ አትልም። እና ያው ፌሚኒስቶች እኔ ግራም ይገቡኛል ይደንቁኛልም ፓስተር ቸሬ እንዳለውም ምን እንደሚፈልጉም አልገባኝም። እነ ሰዎችን በህብረተሰቡ ምናምን የተገለሉ በህብረተሰቡ አይቀበላቸውም ሲጀመር ምንም አንደኛ ምን እንደሚፈልጉ ራሱ አይታወቅም፣ ፍላጎታቸው አይታወቅም። ዝም ብሎ ሰክቶ የሚወጣ ከሆነ ያለው ቲጂዬ ሰክቶ ካላስደሰተች ሌላ ሰክቶ የሚያስደሰተሽ መፈለግ ነው። እኛ ምን አገባል? ሁለት እርግጠኛ መሆንባቸውን ነገሮች ልንገራችሁ። በእርግጠኝነት ምነግራችሁ ሴቶች ከወንድ እኩል መስራት ይችላሉ። ፍጥነት ነው። ወንድ ማድረግ የሚችለውን ሴት ማድረግ ትችላለች። ጉልበት ሊያንስ ይችላል፣ ጊዜ ሊወዝባት ይችላል። ሁሉንም ወንድ ማድረግ ተምሮ እንትን ብሎ ኳሴው ኳስ ይጮታሉ፣ ሴቶች ልክ እንደ ወንድ ማለት ነው። ግን እግር ኳሳቸው አያስደስትም፣ እንደ ወንድ ያስጠላል፣ እውነቱን ለመናገር ማለት ነው። የሴት እግር ኳስን ለማየት ሴት ማናናቅ ሲሆን ሴቶች ራሱ ኢንተረስትድ አይደሉም በብዛት ዓለም ላይ ካያችሁ። ባስኬትቦልም እንደዛው። ሩጫቸው እንኳን ደስ ይላል። ግን ሰዓቱ ፍጥነቱን እንኳን ካያችሁ እኩል አይደለም። ገብቷችኋል። ቴኒስን ብታዩ እንዲሁም በሴቶች አሪፍ የደንባለው ስፖርት ምንድነው? ቴኒስ ነው። ፍጥነታቸው እኩል አይደለም። የወንድና የሴት ብታወዳድሯቸው እኩል መጫወት አይችሉም በፍጹም በፍጹም ማለት ነው እና ግን ወንድ መስራት የሚችለውን ነገር በሙሉ ሴቶች መስራት እንደሚችሉ መቶ በመቶ እርግጠኛ ነኝ። ጊዜ ሊወዝባቸው ይችላል። ጊዜያቸውን ወዘው መስራት ይችላሉ። ሁለተኛ የፌሚኒዝም የፌሚኒስቶች የአሁን አካሄዳቸውን ብዙ አይቻለው። እኛ የሴቶችን መገደል፣ መበደል፣ መነቆር እንቃወማለን። የፌሚኒስቶች መጨረሻ ግን እንዳየሁት ሰዎችን ወደ ግብረ ሰዶም መውሰድ ነው፣ መጨረሻ ሌዝቢያን ማድረግ ነው አራት ነጥብ። ከዚህ ወጣ ስንል ደግሞ ባለፈው ያየሁትና የቨርጂኒያ ብሔርተኞችን ያበሳጨ ያናደደ ያበገነ ቪዲዮ ላሳያችሁ። እሺ አሜሪካ፣ በጣም አካብደ ነገርከኝ ልጅ። አሜሪካንን ካየዋት በኋላ አንተ ምን ያህል ወሬ ላይ አካባጅ እንደሆንክ የተረዳሁት ዛሬ ነው። አሁን ያለሁት አሌክሳንድሪያ ቨርጂኒያ ከተማ ውስጥ ነኝ። እና ኧረ እባካችሁ፣ እባካችሁ ሄዳችሁ ስትመጡ አካብዳችሁ አትንገሩን እንኑርበት እኛም ስንሄድ ስናያት የእናንተን የውሸትና በቃ የፉገራ ጥግ ነው የምንረዳው። እና እባካችሁ እባካችሁ ተውን እንኑርበት። በቃ ይኸው አየነ። አሁን ይሄ ሰውዬ አርባ አራት ቀን ቤተክርስቲያን ሄዶ አርባ አራቱን ታቦት ተስሎ አርባ አራት ቀን ኤምባሲ ተመላልሶ በአርባ አራተኛው ቀን ተሳክቶለት ቪዛ ተመቶለት አሜሪካ ገባ። ገና አሜሪካ ከመግባቱ ያመጣውን ድርቆች አፈርፍሮ ምሳ በልቶ ከቤቱ ከመውጣቱ ነው። ይሄን ቪዲዮ የሰራው ማን ምን ብሎ እንደነገረ ባላቅም፣ አንተ ብልጥ ብትሆን ስለ አሜሪካ ለማወቅ እኮ ሰው መጠየቅ አይጠበቅብህም። በአሁኑ ሰዓት አሜሪካን ለማወቅ ቤት ቁጭ ብለህ ማወቅ ይችላለህ። ኢትዮጵያ ውስጥ ሆነ ቻት ጂፒቲ አለ፣ ጎግል አለ፣ ብዙ ቪዲዮዎች የዩቱብ ቪዲዮዎች ማየት ትችላለህ። ሲቀጥል፣ ብራዘር አንተ መንገዱን ብቻ አይተ ነው ስለ አሜሪካ አየናት እየነገራችሁ ምናምን ነገር ያልከው። እመነኝም አትመነኝም አሜሪካ ከየትኛውም አለም ካሉ ሀገራቶች የተሻለች ሀገር ነች። ለዛ ነው በመላው ዓለም ያሉ ህዝቦች አሜሪካ ለመግባት የሚጓጉት። ጋድ ብለስ አሜሪካ። ስማ አንድ ነገር ልንገርህ፣ ዲቪ አፍሪካ ብቻ እኮ አይደለም አውሮፓም ድረስ እንዳለ ግን ታውቃለህ። አሜሪካ ደስ የሚለው ስትኖርባት ነው። ስለ አሜሪካ የምታውቀው ግን ገና እንዳያት አየናት ማለት አትችልም። ቢያንስ አንድ አመት ኖር፣ ከአያት በኋላ ይገባሃል። ቢሮክራሲ የለም። ትራፊክ ፖሊስ ትኬት ቢሰጥ ዝም ብለህ ሄደህ አትከፍልም። ብታጠፋም ባታጠፋም ፍርድ ቤት እሱ መገተር ትችላለህ። ብዙ የዘረኝነት ችግር ቢኖርባትም በእንትኑ ስታየው ግን ፕሬዚዳንት የሚሰድባት ብቸኛ ሀገር እኮ ነች። ታውቃለህ፣ ሌላው አለም ላይ እስኪ አንገትን ነው የሚቆርጡ። አሜሪካ እንደዛ የለም መሳደብ ይችላል። ዋይት ሃውስ ላይ ቆመ ማለት ነው። ከሞላ ጎደል ከየትኛውም ዓለም የተሻለች ሀገር ነች። ወል ልጨምረልህ። ትምህርት ማይወድ ሁለት ስራ ምንም ሰርቶ ትምሮ ደግሞ ቀለም የሆነ ሰው ተምሮ ራሱንም ቤተሰቡንም መቀየር የሚችልባት ሀገር ነች። ሌላ አልጨመረልን እንዲያውም ይቅርብህ። እኔ የምለው ግን በፊትኛ ስንመጣ ሲስተም ውስጥ እስክትገባ፣ ሲስተም ውስጥ እስከምትገባ፣ ሲስተም ውስጥ እስከምትገባ የምትሉና የምታስጨንቁ ነው የነበራችሁ ሰዎች። አቁማችሁ እንደ ሲስተም ውስጥ ምናምን ነገር ማለት አቼነውን አስጨንቁት። ሲስተም ውስጥ እስክትገባ እያላችሁ አስጨንቁት። አልገባው ምንም ነገር ማለት ነው። ይኸውልህ አንተ መንገዱን አይተህ ነው። አሁን ጆርጂያ ቬኖ አለ አይደለ? ዲሲ ውስጥ ከጆርጂያ ቬኖ እኮ የቦሌ መንገድ በጣም ያምራል። አሜሪካ ግን የመንገድን ነገር አልፈዋለች፣ ብራዘር የመሬትን መንገድ የዛሬ አምስት ዓመት ነው የጨረሰችው። እሱን ጨረሳ የማርስ መንገድ የጀመረች ሀገር ነች። እያሽቃበትኩ አይደለም፣ ሪያሊቲ ነው። እስኪ ደግሞ አንዳንድ የቲክቶክ ቪዲዮዎችን ነው ያለን። ቤቲ ምን እያለችን ነው? ምን አይነት ሰው ነው ብለህ ታየህን? ገለጨው በተለይ ለምሳሌ ከተማ ይገባ በሬ ነው የሚመስለኝ እኔ አሁን ለገና ለፋሲካ ከቤት ያወጣ በሬዎች ከተማ ላይ ስነዳ ዘለው ብዙ ጊዜ መኪና መታወት ያውቃል። ሊያርዳቸው የሚወስዳቸው እየነዳቸው ሌላ ሰው ዘ የሚጋጨው መኪና ላይ ታየን ከተማ እንደገባ በሬ ነው የምቆጥረው። ሁሉንም ነገርቤት እኔ ግን ፖለቲከኞች ማለት ነው አሁን ከፖለቲካ ወጥተው አንዳንድ ጊዜ ቢተራረቡ ቢተራረቡ ደስ አይላችሁ? በጣም ሆነ የሚመችኝ በቃ ፓርላማ ላይ ከፓርላማ ውጭ ቲክቶክ ላይ ላይቭ ገብተው ቢተራረቡ እስኪ ብራዘር ቀጥል። እኔ ለማልቀስ ማለት ነው የናንተን ችግር ወይም ደግሞ የአገሪቷን ችግር መስማት አይጠበቅብኝም። ዝም ብዬ ፊቴን ሳየው አልቀስ ሲለኝ እኔም እንዳንተ ነው፣ ፊቴን ሳየው አልቅስ አልቅስ ነው የሚለኝ። በሚቀጥለው እንግዲህ የቲክቶክ ቪዲዮዎችን ሰብሰብ አድርጌ እመጣለሁ። እንግዲህ እንግዲህ አስላጣው ነው ፖድካስትም እየቀጠለ ያሉት አሁን እንደውም የቲክቶክ ቪዲዮዎች ላይ አተኩሬ ብስራ ይሻለኛል መሰለኝ። ለማንኛውም ይመቻችሁ፣ ይላችሁ፣ ይቅናችሁ። በሌላ ቪዲዮ እንገናኝ። ቻው ቻው። ፓስተር ዮኒ ነብይ ዮኒ ነብይ ዮኒ እንደምትመጣ ነብይ ዮኒ ሆነ እንደምትመጣ አልጠራጠረም። ይመች